የኢትዮጵያ ሀገራዊ ምክክር ኮሚሽን በአማራ ክልል በባህር ዳር ከተማ ከነገ ሚያዚያ ሰባት ጀምሮ የሚያካሂደውን የምክክር የአጀንዳ ማሰባሰብ ምዕራፍ አስመልክቶ ለሚዲያ ባለሙያዎች መግለጫ ሰጥቷል። መግለጫውን ከሰጡት ኮሚሽነሮች መካከል ኮሚሽነር መላኩ ወልደ ማርያም በክልሉ በአጀንዳ ማሰባሰብ ምዕራፉ ከ4500 በላይ ተሳታፊዎች እንደሚሳተፉ በመግለጫቸው አስታውቀዋል። ከክልሉ 267 ወረዳዎች አስር የማህበረሰብ ክፍሎችን ወክለው የተመለመሉ ከ4500 በላይ ተሳታፊዎች የተለዩባቸው መርሃ ግብሮችን አጠናቋል። ኮሚሽኑ የተሳታፊ ልየታ መርሃ ግብሩን ማጠናቀቁን ተከትሎ ከነገ መጋቢት 27 ቀን 2017 ዓ ም ጀምሮ እስከ ሚያዝያ 4 2014 ድረስ የክልሉን የአጀንዳ ማሰባሰብ የምክክር ምዕራፍ ። እንደሚያከናውን በይፋ አሳውቃለሁ። በአጀንዳ ማሰባሰብ ምዕራፉ ከህብረተሰብ ክፍሎች፣ ከመንግስት፣ ከፖለቲካ ፓርቲዎች፣ ከተጽዕኖ ፈጣሪ ግለሰቦች እንዲሁም ከተቋማትና ከማህበራት የተወከሉ ወኪሎች እንደሚሳተፉም ኮሚሽነሩ አስታውቀዋል። የተመረጡ የባለድርሻ አካላት ወኪሎችም የምክክሩን ሀገራዊና ክልላዊ ፋይዳ በጥልቀት በመረዳት ንቁ ተሳትፎ ሊያደርጉ ይገባል ሲሉም ጥሪ አቅርበዋል። የሁሉም ባለድርሻ አካላት ንቁ ተሳትፎ በእጅጉ አስፈላጊ መሆኑን መግለጽ እወዳለሁ። የተመረጣችሁ የባለ ድርሻ አካላት ወኪሎች የምክክሩን ክልላዊና ሀገራዊ ፋይዳ በጥልቀት በመረዳት ንቁ ተሳትፎ እንድታደርጉ የኢትዮጵያ ሀገራዊ ምክክር ኮሚሽን በታላቅ ትህትና ጥሪ ያቀርብላቸዋል። በመግለጫው የተለያዩ ጥያቄዎች ከጋዜጠኞች የተነሱ ሲሆን ከእነዚህ ጥያቄዎች መካከልም ክልሉ በጸጥታ ችግር ውስጥ ሆኖ እንዴት ምክክር ማካሄድ ይቻላል የሚለው ጥያቄ ይገኝበታል። ኮሚሽነር ዶክተር ዮናስ አዳዬ ማብራሪያ ሰጥተውበታል ለጸጥታው መደፍረስ ለግጭቶቹ መነሻ ምን እንደሆነ በመመካከል እንጂ እንደገና በዚያ በግጭቱ ላይ ኦልሬዲ በምን እሳት ላይ በንዝን ማርከብከብ ሳይሆን እነዚያን የምናበርድበትን መንገድ ያው በዚያው መፍትሄ ምክክር ስለሆነ ነው። የታጠቁ ኃይሎች በምክክሩ ውክልና እንዲያገኙና አጀንዳቸውን እንዲያንጸባርቁ ጥረት ተደርጓል ወይ የሚል ጥያቄም ተነስቶ ማብራሪያ ተሰጡበታል። በግሩፕ መጥተው አራትም አቅጣጫ ያሉት እንዲህ አድርገናል፣ ከዛሬ ጀምሮ እንደዚህ አብረን እንወያይ፣ እንነጋገር የሚባለውን ነገር ኦፊሻሊ ለሀገራዊ ምክክር የደረሰን ነገር እስካሁን እየጠበቅን ነው። በትጥቅ ግጭቱ ውስጥ የሚገኙ ወገኖቻችን የራሳችን ልዑካን ብልኩልን እኛ ለመቀበል ዝግጁ መሆናችንን በየሚሊዮኑ የተናገር ነው። ዛሬም በዚህ አጋጣሚ ደግሞ ችግሮቻችንን ተመካክል መፍታት ስላለብን አሁንም የክብር ጥሪ በዚሁ አጋጣሚ ማስተላለፍ እንወዳለን። የኢትዮጵያ ሀገራዊ ምክክር ኮሚሽን በኢትዮጵያ አላግባባ ያሉ ቁርሾዎችን በምክክር ለመፍታት ያመች ዘንድ ተቋቁሞ በተለያዩ ክልሎች የተለያዩ ተግባራትን ሲያከናውን መቆየቱ የሚታወስ ነው።